በስሙ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የነፍስ አርነት ምዕራፍ ሰባት ማንነትህን ዕወቅ። ውድ ወንድሜ ሆይ ፍጹም ልትሆን ተወዳለህን? ነፍስህ ምንም አይነት ቀንበርና ተጽዕኖ ወደ ሌለበት ስፍራ ነጻ ተወጣ ዘንድ ተወዳለህን? ከወደድክ በቅድሚያ ራስህን ከብዙ ነገሮች ማራቅ መቻል አለብን። ይህም ማለት አለም በውስጥ ከዘሮ ከማንኛውም ምኞትና እውቀት ስሜት በሙሉ ማለት ነው አስቀድመ ግን ራስክን በመካድ በእግዚአብሔር ፊት ምንም እንዳልሆን ቆጥረቁም እውነተኛ አንተነትህን እወቅ ለመሆኑ አንተ ማነህ አንድብኝ የምድር አፈር አይደለህምን ከአፈርም ያነስ ክባዶ እኮ ነበር። አለም ከተፈጠረ በኋላ የዓለም መኖር በነበረበት ጊዜ እኮ አንተ አልነበርህም። ከዚያ በኋላ ነው እግዚአብሔር ካለ መኖር ወደ መኖር ያመጣ። በመጀመሪያ እግዚአብሔር የምድርና አፈር ፈጠረ፣ ኋላም ከዚያ አፈር አንተን አበጅህ። ታዲያ ለምንድን ነው ራስክን ከፍ ከፍ የምታደርገው? ራስክን ከፍ ከፍ ታደርግስ ዘንድ አንተ ማነህ? ምንም አይደለህም እና ራስህን በትህትናና በታናሽነት ዝቅ አድርግ። በእግዚአብሔር ፊት ስትቆምም የመጀመሪያው ማንነትህ ማንነትን በማስታወስ በተሰበረ ልብና ራስህን በማዋረድ ቁም። አሁንስ ምንም እንዳልሆንክ ተገነዘብህ። ካልተገነዘብህ ሌላ ልጨምርልህ፣ አንተ ከምንም ነገር በታች ያነስክ ነህ። ምንም ማለት አለመኖር ማለት ነው። አለመኖር ደግሞ በሰው ከሚፈጸም ኃጢአት እየተሻለ ነው። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሀሳብ ምኞትም ሁልጊዜ ፍጹም ክፉ እንደሆነ አየ። ዘፍጥረት ምዕራፍ ስድስት ከቁጥር አምስት መልካም የሆነውን ነገር በአንተ ዘንድ ብታገኝ ያ የሆነው በአንተ ወይም ከአንተ ሳይሆን ከእግዚአብሔር እንደሆነ እርግጠኛ ሁን። ምክንያቱም ከማንም በላይ መልካም ፍጹምና ቅዱስ እርሱ እግዚአብሔር ብቻ ነውና። ስለ መልካም ነገር ስለምን ትጠይቀኛለህ? መልካም የሆነ አንድ ነው። የማቴዎስ ወንጌል ምዕራፍ 19 ከቁጥር 17። መልካም የሆነውን ነገር በአንተ ዘንድ ብታገኝ አሁንም ራስክን አታመጻድቅ፣ ራስክንም ለማጽደቅ ከመፍጨርጨር፣ ክብርን ሁሉ ለእግዚአብሔር ስጥ ያ የእርሱ ድርሻ ነው። ምክንያቱም መልካም የሆነው ሁሉ የፈጠረው የበጎና የመልካም ሁሉ ነገር ፈጣሪ ከሆነው በእርሱ ስለሆነ ነው። እርሱ ራሱ መልካም፣ በባህሪውም መልካም ነው። ያለ እርሱ አንተ ምንም ስለሆንክ ምንም ታደርግ ዘንድ አትችልም። ልክ እንደ ጨረቃ ልታበራ ብርሃንህም ሙሉ ጨረቃ እስክትሆን ድረስ እየደመቀ ሊሄድ ቢችልም በዚህ ሁሉ መካከል ግን ጨረቃ የራሷ የሆነ ብርሃን የሌላት እና ብርሃኗን ከፀሐይ የምታገኝ ጨለማ ፕላኔት መሆኗን አትዘንጋ። ፀሐይ ብትጠፋ ወይም ብትጨልም፣ ጨረቃ በራሷ ጨለማ እንደሆነች ብርሃን ልትሰጥ እንደማትችል እወቅ። እውነታው ይህ ነው። እውነታው ይህ ከሆነ ጨረቃ በፀሐይ ፊት ስለ ብርሃኗ ትመጻደቅ ዘንድ ትችላለችን? አትችልም። ውድ ወንድም ሆይ፣ አንተም በእግዚአብሔር ፊት ስትቆም ልክ እንደዚሁ ነው። በአንፃሩ በአንፃሩ ግን ክፉ የሆነ ክፉ የሆነው ነገር በአንተ ዘንድ የሚገኝ ከአንተ መሆኑን እወቅ። ምክንያቱም ኃጢአት በደጅ ስታደባ ልታባረር ስልጣን ሲኖርህ ስልጣንህን ለእርሷ አሳልፈህ ስለሰጠህና እርሷ ባንተ ላይ ስለሰለጠነች ነው። ዘፍጥረት ምዕራፍ አራት ከቁጥር ሰባት ክፉ የሆነው ሁሉ ከእግዚአብሔር አይደለም። እግዚአብሔር በባህሪውም ክፋት የለበትም። በጥራቱ ሁሉ ያለ ምንም እንከን በተቀደሱ እጆቹ የፈጠረ አምላክ ነው እግዚአብሔር ያደረገውን ሁሉ አየ እነሆ እጅግ መልካም ነበር ዘፍጥረት ምዕራፍ አንድ ከቁጥር ሰላሳ አንድ አሁንስ ውድ ወንድሜ ማንነትህን ግን አወቅህ ራስህን መካድና ምንም እንዳልሆነ መቁጠር አንተ ከእግዚአብሔር ጋር ለመኖር ግንኙነት ለመኖርህ ግንኙነቱ ሁሉ መሰረት መሆኑንስ ተገነዘብህ? ይህን ስልህ ግን አንተነትህ ምንም አይጠቅምም ማለቴ ሳይሆን ይህን አንተነትህን ራስህን በማዋረድ ከደካመው በማለት ካደው ማለት በራስህን በማዋረድ ካደው ማለት ነው። አንተነትህ ምንም ከንቱና ደካማ መሆኑን ቀደም ሲል ተመልክተናልና ነው። ስለዚህ ራስህን አዋርድ አልልህም። ምክንያቱም ራሱን በትህትና ያዋረደ ሰው ከነበረበት ቦታ የበለጠ ዝቅ ወዳለና ወደ ተናቀ ስፍራ ያስቀመጠ ሰው ስለሆነ ነው። እንደኔ እናንዳንተ ምንም ዋጋ የሌለው አፈርና ትቢያ፣ ክብራችንን ስለምንፈልግ ራሳችንን ልናዋረድ አንወድም። ያትውት ሰው ግን ራሱን ስላከበረ እራሱን ስላላከበረ መዋረድን አይጠላም። ውድ ወንድም ይሁን እራስህን መካድ ስለ እራስህን ማወቅና ምንም እንዳልሆንን መቁጠር መቻል ማለቴ ነው ማለት እንደሆነ ወቅ ከወደከው ይቅርታ ከወደድከው ላንተ ካለው ታላቅ ፍቅር እና ቸርነት የተነሳ ልታገኘው እና ሊኖርህ የሚችለውን ክብር፣ ሞገስ፣ ትህትና እና ራስን ማወቅ በምረቱ የሚያጎናጽፍህ እርሱ እግዚአብሔር ነው። እስቲ ከዚህ ቀጥሎ ያለችውን ድንቅ ጥቅስ አብረን እናጣጥማት። ነገር ግን እግዚአብሔር ጥበበኞችን ጥበበኞችን እንዲያሳፍር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። አንደኛ ቆሮንቶስ ምዕራፍ አንድ ከቁጥር 27 እስከ 29። ይህ ማለት ምን ማለት ነው? የእግዚአብሔር መንግስት የተዘጋጀችው ለሞኞች ለደካሞች፣ መንግስት የተዘጋጀችው ለሞኞች ለደካሞችና ለተናቁ ብቻ ነው ማለት ይሆንን? አይደለም። አስቀድሞ እግዚአብሔር እንደ ነቢዩ ሙሴና ሐዋርያው ቅዱስ ጳውሎስ ያሉ አዋቂዎችን መርጧል። ቅዱሳን የሆኑ ሰዎችንም እንዲሁ እንደነ ሰምሶን ያሉ ጀግናና ደፋር ሰዎችንም መርጧል። እንደ ቅዱስ ዳዊት ያሉ የተከበሩ ሰዎችንም አስነስቷል። ታዲያ ይህ ከላይ ከተጠቀሰው ጥቅስ ጋር እንዴት ሊጣጣም ይችላል? ይህም እግዚአብሔር የዓለምን ወይም ደካማና የተናቀ ነገር ብቻ አለመምረጡን። ስሙ የተመሰገነ ይሁንና እነዚህ ሰዎች ምንም እንኳን ታላቅ እውቀት፣ ታላቅ እውቀትና ኃይልና ክብር ቢኖራቸውም ቢኖራቸውም እንኳን በእርሱ ፊት ሲቆሙ ራሳቸውን ሊቆጥሩ የነበሩት እንዳላዋቂ ደካማ እና የተናቁ አድርገው ነበር። የግብፃውያንን ጥበብ የተማረው ሙሴ በእግዚአብሔር ወደ ሕዝብ ስረን የተላከው ባለው ሰብአዊ ኃይልና በራሱ በሚተማመንበት ወቅት አልነበረም። እግዚአብሔር የጠራው ወደ ፈርዖን የሚሄድ እግዚአብሔር የጠረው ወደ ፈርዖን የሚሄድ የእስራኤልንም ልጆች እስራኤልንም የእስራኤልንም ልጆች ከግብፅ የማወጣ እኔ ማን ነኝ? ጌታ ሆይ እኔ አፌ ኮልታፋ ምላሴም ጸያፍ የሆነ ሰው ነኝ። ትናንት፣ ከትናንት ወዲያ ባሪያህንም ከተናገርከኝ ጀምሮ አፍ የትብ ሰው አይደለሁም። ምን ዘዳግም ምዕራፍ ሶስት ከቁጥር አስራ አንድ ድጋሜ ዘዳግም ምዕራፍ አራት ከቁጥር አስር በማለት መናገር በጀመረበት ሰዓት ነው። ህግን በገማሊ ሀገር ስር ህግን በገማሊ ሀገር ስር ተቀምጦ የተማረው ሐዋርያው ቅዱስ ጳውሎስም ቢሆን በእግዚአብሔር የተላከው እንዲህ ማለት ከቻለ በኋላ በኋላ ነው የጥበበኞችን ጥበብ አጠፋለሁ የአስተዋያችንም ማስተዋል እጠላለሁ ተብሎ ተጽፏልና ጥበበኛ የት አለ ጻፊ ሴት አለ የዚች ዓለም መማር ሴት አለ እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምንም? እኔ በድካምና በፍርሃት በብዙ በብዙ መንቀጥቀጥም በእናንተ ዘንድ ነበርሁ። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበባን እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል ጥበብ ቃል አልነበረም። አንደኛ ቆሮንቶስ ምዕራፍ አንድ ከቁጥር አስራ ዘጠኝ እስከ ከቁጥር አንድ እስከ አስራ ዘጠኝ በዲካሜ አንደኛ ቆሮንቶስ ምዕራፍ ሶስት ከቁጥር አራት አንተ እግዚአብሔር የምታመልክ ወንድሜ ሆይ አንተ በእውቀትህና በባህልህ የቤተ ክርስቲያንን መሰረት የምትጥል ይመስልሃልን? ምስኪን ነህ። ባለህ እውቀት ላይ ያለህን መታመን ካላሳደግህ በስተቀር ወደ እግዚአብሔር ፍጹም መቅረብ እንደማትችል ነው የምነግርህ። ይህ ከሆነ ደግሞ ምንም እንኳን አገልግሎትህ የተሳካ ቢሆንልህ፣ እግዚአብሔር አይባርከው። ምክንያቱም ሰዎች ይህን የተሳካ አገልግሎትህን የሚገልጡት ከዓለም ከተቀበልካቸው የምስክር ወረቀቶችና ሳይንሳዊ ዲግሪዎች አኳያ እንዳገኘው አድርገው ስለሚቆጥሩት ነው። በዚህም ለእግዚአብሔር ይሰጥ የነበረው ክብር ተሰርቆ ለዓለም ተሰጠ ማለት ነው። አዋቂው ወንድሜ ሆይ አሁን ባለንበት በሀያኛው መቶ ክፍለ ዘመን ውስጥ እንኳን እግዚአብሔር ካንተ ይልቅ ሕዝቡን ማስተማር የሚችል ምንም ያልተማረ አሳ አስጋሪ ሰው ከባህር ዳር በመጥራት ወንጌላዊና ሐዋርያዊ ማድረግ ይቻለዋል። እግዚአብሔር ባህረ ኤርትራን ለመክፈል የመረጠው የወርቅ በትር ሳይሆን ዛሬ በዓለማችን ላይ የሚገኙትን ሚሊዮኖች የሚቆጥሩትን በትሮች የሚመስል ተራ በትረን እንጂ። ስለሆነም ገና ለገና ለዓለማዊ ወይም ለመንፈሳዊ እውቀት መንፈሳዊ እውቀት አለኝ ብለህ በማሰብ ራስክን እንዳታመጻድቅ እና እንዳታኮራራ ተጠንቀቅ። ብዛት ያላቸውን መንፈሳዊ መጽሐፍትንም ብታነብ እና ብዙ ልምምድ ቢኖርህም ይህን አታድርግ። ይልቁንም እለት እለት እየጨመረ ከሚመጣው እውቀትህና ትልቅ መንፈሳዊነትህ ጎን ለጎን በእግዚአብሔር ፊት ስትቆም አላዋቂና ጉድለት ያለብህ መሆንህን እርሱ ብዙ እርሱ

አንተ ጥቃቅን አንተ ጥቃቅን ብለህ ከምትቆጥራቸው ኃጢአቶችም እንዲሁ። እኔ መንፈሳዊ መጻሕፍትን የሚያነብ ብቻ ሳይሆን የሚጽፉ ብዙ ሰዎች ጀማሪዎች በሚፈጽሟቸው ኃጢአተኞች እንደወደቁ እንደወደቁ ስላየው በእግዚአብሔር ስትቆም በፍርሃት ቁም። በራስህ ከመተማመን ከመንፈሳዊ እውቀትህ እና ልምምድህ አኳያ የምትቆም ከሆነ ግን በራስህ ኃይልና ክንድ ተመክተህ እንደ ቆምህ ነው። ስለ ቁመት መጽሐፍ ቅዱስ እንዲህ ይላል፣ በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልሰው እርጉም ነው። ኤርሚያስ ምዕራፍ 17 ከቁጥር 5። ተወዳጁ ወንድሜ ሆይ ራስን ወደ ማዋረድ ወደ ትህትናና እና አላዋቂ እንደሆን ወደሚያሳየው እውቀት የሚያደርስህ ማንኛውም ዓለማዊ ሆነ መንፈሳዊ እውቀት ሐሰተኛና አሳሳች እውቀት እንደሆነ እወቅ። ይህ እንዲህ ያለው እውቀት እንዳትጠይቅ፣ እንዳትፈልግ እና መዝጊያ እንዳታንኳኳ የሚሰነዘር የዲያብሎስ ጡንቻ ነው። ስለዚህ መጽሐፍ ቅዱስ እንደሚነግረን ምንም ጊዜ ቢሆን አላዋቂ መሆንህን ብቻ እወቅ። ማንም እራሱን አያታልል። ከእናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሆን። አንደኛ ቆሮንቶስ ምዕራፍ ሶስት ከቁጥር አስራ ስምንት ጥበበኛውም ሆነ ሞኙ በላያቸው የሚነፍሰው ንፋስ አንድ አይነት ስለሆነ ሁለቱም በእግዚአብሔር ፊት እኩል ናቸው። በእግዚአብሔር ፊት ሁሉም ደካማ ስለሆነም፣ ደካማውና ኃያሉ በእርሱ ዘንድ እኩል ናቸው። ውድ ወንድሜ ሆይ ኃይለኛ ነኝ ብለህ ታስባለህን? ካሰብህ ይህን ኃይልህን ከየት አመጣኸው? አንተ አመድና ትቢያ ጐስቋላ ምስኪን ስለሆንህ ሆንህ ይህን ይህ ኃይል ያንተ አይደለም። ይህ ኃይል ከሌላ ሰው ያገኘኸውም አይደለም ከእግዚአብሔር እንጂ። ክብርና ምስጋና ለእርሱ ይሁንና ሀይ ኃያል እርሱ ብቻ ነው፣ ኃይልም ሁሉ የሚገኘው ከእርሱ ብቻ ነው። ያንተስ ኃይል ከእግዚአብሔር አይደለም ምን ከሆነ ለምን ተታበያለህ? ለምንስ ትኩራራለህ? የእግዚአብሔርንስ ኃይል እርሱን ለማገልገል ካልሆነ ለሌላ ለምን ታውለዋለህ? ስለዚህ ሊከበር የሚፈልግ ቢኖር በእግዚአብሔር ይክበር። እርሱ ከክብር ሁሉ በላይ የሆነና ለምንከብርበት ነገር ሁሉ ምንጩ ነውና። በእግዚአብሔር ኃይለኛ ሆነ። በተፈጥሮ ደካማ ብትሆን ከሐዋርያው ቅዱስ ጳውሎስ ጋር እንዲህ በል፤ እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ ወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል፤ ስደክም ያን ጊዜ ኃይለኛ ነኝና። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 9 እስከ አስር ራሱን ብርቱ አድርጎ የሚቆጥር ሰው በእግዚአብሔር ሊጠራ አይችልም። ምክንያቱም እግዚአብሔር የዓለምን ብርቱ ነገር እንዲያሳፍር የመረጠው የዓለምን ደካማ ነገር ስለሆነ ነው። አለኝ የምትለውን ኃይል አትተማመንበት፣ ምክንያቱም ኃጢአት ታሸንፋለችና ወግታ የጣለቻቸው ብዙዎች ናቸውና፣ እርሷም የገደለቻቸው እጅግ ብዙ ናቸው። ምሳሌ ምዕራፍ ሰባት ከቁጥር 26 ይልቁንም ከንጉስ ዳዊት ጋር አብረህ እንዲበል ደዌነኝና ቤቱ ማረኝ አጥንቶች ታወቀዋል እና ፈውሰኝ ስለዚህ አጥንቶቼ ታውካ አጥንቶቼ ታውከዋልና ፈውሰኝ ነፍሴም እጅግ ታወቀች መዝሙር ስድስት ከቁጥር ሁለት ስለዚህ ውድ ወንድሜ ሆይ ደካማ ስለመሆንህ እርግጠኛ ሁን እርግጠኛ የምትሆነውን ስለነገርኩህ ሳይሆን እውነተኛ ነገር መሆኑን ነው ዛሬ ኃጢአት ሰርቶ ዛሬ ኃጢአት ሰርተህ አልወደቅክምን? ትናንትናና ትላንትና ወዲያ ባሉት ቀናትስ? ስለዚህ ጠንካራ አይደለህም፤ ደካማና የደካማ ሁሉ ምሳሌ ነህ። ይህን ደካማነትህን ተናዘህ አንተ በእግዚአብሔር እግዚአብሔርን በአንተ እንዲኖር ካልተፋጠንክ በስተቀር በደካማነት ትቀጥላለህ። አንድ ሌላ ምክር ልምከርህ ራስ ከሌሎች የበለጠ ብርቱ አድርገህ በምታስብበት ዓለም ውስጥ አታስቀምጥ። ብዙ ስራዎችን ልታከናውን የቻልከው ኃላፊነቱ ስለተሰጠህ እና ደካማ በምትላቸው በእነዚያ ሰዎች ቦታ ባለመሆንህ እንደሆነ አስብ። ምናልባት አንተ በእነዚያ በምትኮንናቸው ኃጢአተኛ ሰዎች ቦታ ብትሆን ከእነርሱ የበለጠ ኃጢአት በመፈጸም ብዙ ድካምን ባሳየህ ነበር። ባለፈው እና በአሁኑ ወቅት ቢሳካልህ በአንተ ኃይል ሳይሆን እግዚአብሔር ከአንተ ጋር መሆኑን እንደሆነ እወቅ። ስለዚህ እግዚአብሔር በእርሱ ፈንታ አንተነትህን በማምለክህ ደስ እንደማይሰኝ በመረዳት ጉዞህን ከእግዚአብሔር ጋር ቀጥል። ለአንተ ሁሉን የሚያከናውነው እግዚአብሔር ብቻ ነው። ሁሉን የሚያከናውንልህን እግዚአብሔር መሆኑንና አንተ በእርሷ አጠገብ መሆን ሁሉን የሚያከናውንልህ እግዚአብሔር መሆኑንና አንተ በእርሷ አጠገብ ምንም ባትሆን የሚከናወነውን ሁሉ በመመልከት የእግዚአብሔርን ስራ የምታደንቅ ከሆንክ ይህን ብቻ ማመንህ ይበቃል። በአንጻሩ ሁሉን የምታደርገው አንተ በመሆን አንተ መሆንህን እና ሁሉን ማድረግ የሚቻልህ ኃይል እንዳለ የምታስብ ከሆነ ምንም አድርግ ምን ሁሉ ከንቱ እንደሆነ እና አንተም እንደምትወድቅ እወቅ። ይህ ደግሞ መንፈሳዊ አገልግሎት መንፈሳዊ አገልግሎትህን እና ውጫዊ እንቅስቃሴ ላይ ብቻ ሳይሆን በውስጣዊ መንፈሳዊ ሕይወትህ ሊተገበር እንደሚገባ ተረዳ። ዘላለማዊ ሕይወትን የምታገኘው በጥረትህ ከሆነም ተወድቃለህ። አንድ ጊዜ የወደቅበት ኃጢአት ዳግመኛ ሊጥልህ እንደማይችል አድርገ የምትመካ ከሆነም ያው ኃጢአት ከጥቂት ጊዜ በኋላ መልሶ ይጥልሃል። አወዳደቅም እጅግ ታላቅ ይሆናል። ትክክለኛው ነገር እሾህና ሚኪላ በምታበቅል ምድር ላይ እና በማንኛውም ፈተና እና ኃጢአት ፊት ደካማ መሆንህን መቁጠር ደካማ መሆንህን መቁጠርህ ነው። ከመዝሙረኛው ጋር እንዲበል እግዚአብሔር ከኛ ጋራ ባይሆን ሰዎች በኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። መዝሙር መቶ ሀያ ሶስት ከቁጥር ሁለት እስከ ሶስት ከዚህ በኋላ እግዚአብሔር በአንተ ቦታ ስለ አንተ እንዲዋጋ ትጮሃለህ እርሱም ተዋግቶ ድል ያደርግልሃል። ከዚህም በኋላም ድሉ የእግዚአብሔር እንጂ ያንተ ስላልደለ ክብሩን ሁሉ ለእርሱ ትሰጣለህ። በመጨረሻም ይህን አስመልክቶ ብዙ ሊባል የሚችል እንዳለ ቢሰማኝም በሌላ ጊዜ አግኝቼ ሁሉን እንወያይ ዘንድ እግዚአብሔር በጸጋው ጠብቆ እንዲያቆየኝ በጸሎት አስታውሰኝ ይላሉ። የብፁዕ አቡነ ሺኖዳ ረድኤት በረከታቸው ይደርብን። ለዛሬ እዚህ ላይ ይቆየን። እንደ እግዚአብሔር ፍቃድ ምዕራፍ ስምንት ይቀጥላለሁ። ወስብሐት ለእግዚአብሔር።